ቴቁሔ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን የምድር መናወጥ ከሆነበቱ ከሁለት ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ። የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ ገለዓድን በብረት መንኰራኵር አሂደዋልና ስለ ሦስት ወይም ስለ አራት የደማስቆ ኀጢአት መቅሰፍቴን ከማድረግ አልመለስም። በአዛሄል ቤት እሳትን እሰድዳለሁ፣ የወልደ ኤደርንም አዳራሾች ትበላለች። የደማስቆንም መወርወሪያ እሰብራለሁ፣ ተቀማጮችንም ከአዌን ሸለቆ አጠፋለሁ፣ በትር የያዘውንም ከኤደን ቤት አጠፋለሁ። የሶርያም ሕዝብ ወደ ቂር ይማረካል፣ ይላል እግዚአብሔር። እግዚአብሔር እንዲህ ይላል ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞችን ሁሉ ማርከዋልና ስለ ሦስት ወይም ስለ አራት የጋዛ ኀጢአት መቅሰፍቴን ከማድረግ አልመለስም። በጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። ተቀማጮችን ከአዛጦን አጠፋለሁ፣ በትር የያዘውንም ከአስቀሎና አጠፋለሁ። እጄንም ከአቃሮን ላይ እመልሳለሁ ከፍልስጥኤማውያንም የቀሩት ይጠፋሉ፣ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል ምርኮኞችን ሁሉ ለኤዶምያስ አሳልፈው ሰጥተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ ሦስት ወይም ስለ አራት የጢሮስ ኃጢአት መቅሠፍቴን ከማድረግ አልመለስም። በጢሮስ ቅጥር ላይ እሳትን እሰድዳለሁ አዳራሾቿንም ትበላለች። እግዚአብሔር እንዲህ ይላል ወንድሙን በሰይፍ አሳድዶታልና ርኅራኄንም ሁሉ ጥሎአልና ቍጣውም ሁልጊዜ ቀደዋልና መዓቱንም ለዘላለም ጠብቆአልና ስለ ሦስት ወይም ስለ አራት የኤዶምያስ ኀጢአት መቅሠፍቴን ከማድረግ አልመለስም። በቴማን ላይ እሳትን እሰዳለሁ፣ የባሶራንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል ዳርቻቸውን ያሰፉ ዘንድ የገለዓድን እርጉዞች ቀደዋልና ስለ ሦስት ወይም ስለ አራት የአሞን ልጆች ኀጢአት መቅሠፍቴን ከማድረግ አልመለስም። በረባት ቅጥር ላይ እሳትን አነድዳለሁ፣ በሰልፍም ቀን በጩኸት በዐውሎ ነፋስም ቀን በሁከት አዳራሾቿን ትበላለች። ንጉሣቸውም ከአለቆቹ ጋር በአንድነት ይማረካል ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ ሁለት እግዚአብሔር እንዲህ ይላል የኤዶምያስን ንጉሥ አጥንት አመድ እስኪሆን ድረስ አቃጥሎታልና። ስለ ሦስት ወይም ስለ አራት የሞዓብ ኀጢአት መቅሠፍቴን ከማድረግ አልመለስም። በሞዓብ ላይ እሳትን እሰዳለሁ፣ የቂርዮትንም አዳራሾች ትበላለች። ሞዓብም በውካታና በጩኸት በመለከትም ድምፅ ይሞታል። ፈራጅንም ከመካከሏ አጠፋለሁ፣ ከእርሱም ጋር አለቆቿን ሁሉ እገድላለሁ ይላል እግዚአብሔር። እግዚአብሔር እንዲህ ይላል የእግዚአብሔርን ሕግ ጥለዋልና ትእዛዙንም አልጠበቁምና አባቶቻቸውም የተከተሉት ሐሰታቸው አስቶአቸዋልና። ስለ ሦስት ወይም ስለ አራት የይሁዳ ኀጢአት መቅሠፍቴን ከማድረግ አልመለስም። በይሁዳ ላይ እሳትን እሰድዳለሁ የኢየሩሳሌምንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል ጻድቁን ስለ ብር ችግረኛውንም ስለ አንድ ጥንድ ጫማ ሽጠውታልና፣ ስለ ሦስት ወይም ስለ አራት የእስራኤል ኀጢአት መቅሠፍቴን ከማድረግ አልመለስም። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንንም መንገድ ያጣምማሉ። ቅዱሱንም ስሜን ያረክሱ ዘንድ አባትና ልጅ ወደ አንዲት ሴት ይገባሉ። በመሠዊያውም ሁሉ አጠገብ ለመያዣነት በተወሰደው ልብስ ላይ ይተኛሉ፣ በአምላካቸውም ቤት ውስጥ በካሣ የተወሰደውን ወይን ጠጅ ይጠጣሉ። እኔ ግን ቁመቱ እንደ ዝግባ ቁመት ብርታቱም እንደ ኮምበል ዛፍ የነበረውን አሞራዊውን ከፊታቸው አጠፋሁ ፍሬውንም ከላዩ ሥሩንም ከታቹ አጠፋሁ። የአሞራዊውንም ምድር ትወርሱ ዘንድ ከግብፅ ምድር አወጣኋችሁ በምድረ በዳም አርባ ዓመት መራኋችሁ ከወንድ ልጆቻችሁም ነቢያትን ከጐበዞቻችሁም ናዝራውያንን አስነሣሁ። እናንተ የእስራኤል ልጆች ሆይ ይህ እንደዚህ አይደለምን ይላል እግዚአብሔር። እናንተ ግን ናዝራውያኑን የወይን ጠጅ አጠጣችኋቸው፣ ነቢያቱንም ትንቢትን አትናገሩ ብላችሁ አዘዛችኋቸው። እነሆ ነዶ የተሞላች ሰረገላ እንደምትደቀድቅ እንዲሁ እደቀድቃችኋለሁ። ከሯጪም ሽሽት ይጠፋል፣ ብርቱም በብርታቱ አይበረታም፣ ኃያሉም ነፍሱን አያድንም፣ ቀስተኛውም አይቆምም፣ ፈጣኑም አያድንም፣ ፈረሰኛውም ነፍሱን አያድንም። በኃያላኑም መካከል ልበ ሙሉው በዚያ ቀን ራቁቱን ሆኖ ይሸሻል፣ ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ ሶስት የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብጽ ምድር ባወጣሁት ወገን ሁሉ ላይ የተናገረውን ይህን ቃል ስሙ። እንዲህም ብለዋል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄአችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካ ውስጥ ያገሣልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮኻልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ወይስ ወስፈንጥር አንዳች ሳይዝ ከምድር ይፈነጠራልን? ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምሥጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሣ፣ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? በአዛጦን አዳራሾችና በግብፅ ምድር አዳራሾች አውሩና በሰማርያ ተራሮች ላይ ተሰብሰቡ፣ በውስጧም የሆነውን ታላቁን ውካታ በመካከሏም ያለውን ግፍ ተመልከቱ በሉ። ግፍንና ቅሚያን በአዳራሾቻቸው የሚያከማቹት ቅን ነገርን ያደርጉ ዘንድ አያውቁም፣ ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፤ በምድሪቱ ዙሪያ ጠላት ይመጣል፣ ብርታትሽንም ከአንቺ ያወርዳል፣ አዳራሾችሽም ይበዘበዛሉ። እግዚአብሔር እንዲህ ይላል፤ እረኛ ከአንበሳ አፍ ሁለት እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆ በምንጣፍ ላይ የተቀመጡት የእስራኤል ልጆች ይድናሉ። ስሙ በያዕቆብም ቤት ላይ መስክሩ፣ ይላል የሠራዊት አምላክ ጌታ እግዚአብሔር። እስራኤልን ስለ ኃጢአቱ በምበቀልበት ቀን የቤቴልን መሠዊያዎች ደግሞ እበቀላለሁ። የመሠዊያው ቀንዶች ይሰበራሉ፣ ወደ ምድርም ይወድቃሉ። የክረምቱንና የበጋውን ቤት እመታለሁ። በዝሆንም ጥርስ የተለበጡት ቤቶች ይጠፋሉ፣ ታላላቆችም ቤቶች ይፈርሳሉ፣ ይላል እግዚአብሔር። ትንቢተ አሞጽ ምዕራፍ አራት በሰማርያ ተራራ የምትኖሩ ድሆችንም የምትበድሉ ችግረኞችንም የምታስጨንቁ፣ ጌቶቻቸውንም አምጡ እንጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ፤ ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን የሚወስዱበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሎአል። እያንዳንዳችሁ በየፊታችሁ በተነደለ ስፍራ ትወጣላችሁ፣ በሬማንም ትጣላላችሁ ይላል እግዚአብሔር። የእስራኤል ልጆች ሆይ ይህን ወዳችኋልና ወደ ቤቴል ኑና ኀጢአትን ሥሩ! ወደ ጌልጌላ ኑና ኀጢአትን አብዙ፣ በየማለዳውም መሥዋዕታችሁን በየሦስተኛውም ቀን አሥራታችሁን አቅርቡ እርሾ ካለበትም የምስጋናውን መሥዋዕት አቅርቡ በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል ጌታ እግዚአብሔር በከተማችሁ ሁሉ ጥርስን ማጥራት በስፍራችሁም ሁሉ እንጀራን ማጣት ሰጠኋችሁ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር መከር ሳይደርስ ገና ከሦስት ወር በፊት ዝናብ ከለከልኋችሁ በአንድም ከተማ ላይ አዘነብሁ በሌላውም ከተማ ላይ እንዳይዘንብ አደረግሁ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የሁለት ወይም የሦስት ከተሞች ሰዎች ወደ አንዲት ከተማ ውኃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በዋግና በአረማሞ መታኋችሁ፣ የአትክልቶቻችሁንም ብዛት ወይኖቻችሁንም፣ በለሶቻችሁንም ወይራዎቻችሁንም ተምች በልተዋል። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በግብፅ እንደ ነበረው ቸነፈር ሰደድሁባችሁ፣ ጐበዛዝቶቻችሁን በሰይፍ ገደልሁ፣ ፈረሶቻችሁንም አስማረክሁ፣ የሰፈራችሁንም ግማት ወደ አፍንጫችሁ አወጣሁ። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጥኋችሁ እናንተም ከእሳት ውስጥ እንደ ተነጠቀ ትንታግ ሆናችሁ፤ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ፣ እንደዚህ አድርግብሃለሁ። እስራኤልም ሆይ፣ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሠራ ነፋስንም የፈጠረ የልቡንም አሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሠራዊት አምላክ እግዚአብሔር ነው። ትንቢተ አሞጽ ምዕራፍ አምስት የእስራኤል ቤት ሆይ በእናንተ ላይ ለሙሾ የሚነሣውን ይህን ቃል ስሙ። የእስራኤል ድንግል ወደቀች፣ ከእንግዲህም ወዲህ አትነሳም፤ በምድሯ ላይ ተጣለች፣ የሚያስነሣትም የለም። ጌታ እግዚአብሔርም እንዲህ ይላልና ሺህ ከሚወጣበት ከተማ መቶ ይቀርላታል መቶም ከሚወጣባት ከተማ ለእስራኤል ቤት ዐሥር ይቀርላታል። እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። ነገር ግን ጌልጌላ ፈጽሞ ትማረካለችና፣ ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ፣ ወደ ጌልጌላም አትግቡ፣ ወደ ቤርሳቤህም አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ፍርድን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ ሰባቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞትን ጥላ ወደ ንጋት የሚለውጠውን ቀኑንም በሌሊት የሚያጨልመውን የባሕሩንም ውኆች ጠርቶ በምድር ፊት ላይ የሚያፈሳቸውን አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ ስሙ እግዚአብሔር ነው። በበሩ አደባባይ የሚገሥጸውን ጠሉ፣ እውነትም የሚናገረውን ተጸየፉ። ድሀውንም ደብድባችኋልና የስንዴውንም ቀረጥ ከእርሱ ወስዳችኋልና ከተጠረበ ድንጋይ ቤቶችን ሠርታችኋል፣ ነገር ግን አትቀመጡባቸውም። ያማሩ የወይን ቦታዎች ተክላችኋል፣ ነገር ግን ከወይን ጠጃቸው አትጠጡም። ጻድቁን የምታስጨንቁ ጉቦንም የምትቀበሉ በበሩም አደባባይ የችግረኛውን ፍርድ የምታጣመሙ። እናንተ ሆይ በደላችሁ እንዴት እንደ በዛ ኃጢአታችሁም እንዴት እንደ ጸና እኔ አውቃለሁና። ስለዚህ ክፉ ዘመን ነውና፣ በዚያ ዘመን አስተዋይ የሚሆን ዝም ይላል። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉን አትፈልጉ። እንዲሁም እናንተ እንደ ተናገራችሁ የሠራዊት አምላክ እግዚአብሔር ከእናንተ ጋር ይሆናል። ክፉውን ጥሉ፣ መልካሙንም ውደዱ። በበሩም አደባባይ ፍርድን አጽኑ፤ ምናልባት የሰራዊት አምላክ እግዚአብሔር ለሰይፍ ቅሬታ ይራራ ይሆናል። ስለዚህ ጌታ የሰራዊት አምላክ እግዚአብሔር እንዲህ ይላል፤ በየአደባባዩ ሁሉ ላይ ዋይታ ይሆናል፣ በየመንገዱም ሁሉ ላይ ወየው ወየው ይባላል። ገበሬዎችም ወደ ልቅሶ፣ አልቃሾችም ወደ ዋይታ ይጠራሉ። በመካከልህ አልፋለሁና በወይኑ ቦታ ሁሉ ልቅሶ ይሆናል፣ ይላል እግዚአብሔር። የእግዚአብሔርን ቀን ለምትፈልጉ ወዮላችሁ! የእግዚአብሔርን ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደ ሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደ ነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? አመት በዓላችሁን ጠልቼዋለሁ አለሁ የተቀደሰውም ጉባኤያችሁ ደስ አያሰኘኝም። የሚቃጠለው መሥዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። የዝማሬህንም ጩኸት ከእኔ ዘንድ አርቅ፣ የመሰንቆህንም ዜማ አላደምጥም። ነገር ግን ፍርድ እንደ ውኃ፣ ጽድቅም እንደሚያደርቅ ፈሳሽ ይፍሰስ። የእስራኤል ቤት ሆይ በውኑ በምድረ በዳ አርባ ዓመት ሙሉ መሥዋዕትንና ቁርባንን አቅርባችሁልኛልን? ለራሳችሁም የሠራችኋቸውን ምስሎች የሞሎክን ድንኳንና የአምላካችሁን የሬፋን ኮከብ አነሳችሁ! ስለዚህ ከደማስቆ ወደዚያ አስማርካችኋለሁ፣ ይላል ስሙ የሰራዊት አምላክ የተባለ እግዚአብሔር ትንቢተ